ከአላህ ከነቢ ከተዘጠኝ ስም ወላሂ መነሻት ነቢዩ እብራሂም ከመጡት ሌላ ስምም አልሽ ጨናነቃቸው እና አና የኩኑ ለሁ ወለዱን ወለም ተኩን ለሁ ሳህባ እ ስሜታቸውን ያልገጠመው ሁሉ አሪዮስ ዳቢሎስ ይላሉ። አና የኩኑ ለው ወለዱ እንዴ ልጅ ሊኖረው ይገባል። ወለም ተኩን ለው ሳሂባ ወላጅ የሆነች ልጅ ልትወልድ ምችል ሚስት ሳይኖረው ወኸለቀ ኩለ ሸይን ሁሉን ነገር የፈጠረሱ ነው። ወሁወ ብኩል ሸይን ዓሊም እሱም በሁሉ ነገር አዋቂ ነው። ዛሊኩም ላሁ ይሃችሁ ነው ታዲያ አላ ረቡኩም ጌታችሁ ላኢላሃ ኢላ ሁወ ከሱም ባሻገር ሌላ አምላክ የለም ካልቁ ኩل ሸይ የሁሉ ነገር ፈጣሪ ነው እሱ። ፈአዕቡዱሁ እሱን አላህን አምልኩት። ወهዎ عላ ኩل ሸይን ወኪል እሱም በሁሉ ነገር ላይ ወኪል ተጠሪ ነው። ለችግሩ ተጠሪ ችግርን ሊያስወግድ ጀነትን ሊያስገባየታመመን ሊያሽር የተበደለን ሊረዳው ላ ኩ ሸይን ወኪል

ኢላ ረቢሃ ናዚራ፣ ወደ ጌታቸው ተመልካች ይሆናሉ ይላል። አዎ እምነታችን ነው፣ አላህ ያጸደቀው እናጸድቃለን። የቅያ ማለት አላህ ያድርሰን፣ ሙእሚኖች የጀነት እጩዎች ከሆንን እናያለን፣ ወደ አላህ እንመለከታለን። ግን አልኢድራክ ማለት አልኢሐጠቱ ሚንኩል ጃኒብ ማለት ነው። አልኢድራኩ አልኢሐጠቱ ሚንኩል ጃኒብ ከየአቅጣጫው በእይታ ውስጥ ማካተት ማለት ነው። ኢንካምፓሲንግ አ ኢንካምፓሲንግ ዊዝን ኤ ሳይት ማለት ነው። በእይታችን ከሁሉ አቅጣጫ ለምሳሌ ይሄንን ሞባይል እኔ ከፊቱም ከኋላም ከጎን ከዚህ ከላይ ከስር ይሄ አድረክቱሁ ቢበሰሪ ላሉ احاط به ببصري ማለት ነው። አላሁ አጀሉ ምን من هذا አላህ ከዚህ የላቀ ነው። የቂያ ማለት አላ ከዛቱ ከዛቱ እንዴት የሰው ልጅ ማለት ነው እንዴት ሊያይ ይችላል? ከሚን ኩል ጃንብ ሳይሆን ከዛቱ ከፊሉን ነው አላህ የሚገልጠው ለሙስሊሞች ለሙእሚኖች ማለት ነው። ስለዚህ ላቱ تدركهم የሚለው في الدنيا والآخرة ነው ያያሉ፣ ወደሱና በእይታ ያካትታሉ አይቻልም። ትንሽ ምሳሌ እዚህ ላይ ቁጭ ብለን ምድርን ሁሉ ማየት እንችላለን? ይችላል? እዚህ ላይ ሆነን ማለት ነው ምድርን ሁሉ የእይታችን አያቱ እኛና ምድር አንገናኝም ማለት ነው። እኔና ኤ ሞባይል ግን ማን ይበልጣል? እኔ ይበልጣለሁ። አላህ ጀለ ወተዓላ ወማ ቀደሩላ ሓቅ ቀድሪ ወልአርዱ ጀሚዐን እቺ ምድር ብቻ ሳይሆን ሰባቱ ምድሮች ቀብደቱ የውመል ቂያማ የቅያ ማለት በጭብጡ ውስጥ ነው የሚሆኑት ወሰማዋቱ መጥዊያቱን ቢየሚኒ ሰማያት

ለጢፍ ሁለት ትርጉም አለው። አንደኛው ረቂቅ ነው። ሁለተኛው ምን ሉጥፍ አዛኝ ነው። እሱ አልኸቢሩ ውስጥ አዋቂ ነው። ቀድ ጃአኩም በሳኢሩ ምን ረቢኩም ከጌታችሁ ዘንድ ማስረጃ በሳኢር ጀምኡ በሲረትን ማስረጃ መጣችሁ። አብሳር እና በሳኢር ይለያያል። በሰር አብሳር ነው፣ በሲራ በሳኢር ነው ቀድ ጃአኩም በሳኢሩ ምን ረቢኩም ከጌታችሁ ዘንድ የሆነ በሳኢር ማስረጃ በእርግጥ መጣችሁ። ፈመን አብሰረ ያየ ያስተዋለ ፈሊነፍሲህ ለራሱ ነው። ወመን አሚያ ማስረጃ መጥቶት የታወረ ፈአለይሃ በራሱ በነፍሱ ላይ ነው። ወማ አነ አለይኩም ቢሓፊዝ ብለ በላቸው እኔ በእናንተ ላይ ተቆጣጣሪ አይደለሁም። ወከዛልከ ልክ እንደዚሁ አሁን እንዳብራራ ነው። ኑሰርፉል አያት አንቀጾችን እናብራራለን። ወልየቁሉ ደረስተ አይ ይሄ ደረስተ አንተ ተምረኸው ነው፣ ከማ ከአህለል ኪታብ ከአይሁድ ከነሳራ ሄደ የእነሱን መጽሐፍ አንብበህ ነው እንጂ አንተ ስለሰማይ ስለምድር ስለ መለኮ ተሰማ የምትነግረን አንተማ፣ እናውቅሃለን። ይሄ ከአላህ ዘንድ የመጣ መለኮታዊ መልእክት አይደለም አንተ እንደምትለው ይላሉ፣ አለ እኛ ግን ኑሰሪፉል አያት አንቀጾችን አብራርተን አንተ ዘንድ እናደርሳለን። ወሊየቁሉ ደረስተ ተምረኸው ነው ይሉ ዘንድ ወሊኑበይነሁ ሊቀውም ያዕለሙን ለሚያውቁ ህዝቦች፣ ከአላህ ዘንድ የሆነ ሐቅ ለመሆኑ ለሚያውቁ ህዝቦች ልናብራራ ዘንድ አብራርተን ኑሰሪፉል አያት እናቀርባለን።

ወለው ሻ አላሁ ማ አሽረኩ አላህ ቢፈልግ ኖሮ ሁሉንም አስገድዶ ያሳምናል እንጂ ባላጋሩ ነበረ። ግን አላህ አቀረበ፣ የፈለገ ያምናል የፈለገ ይተዋል። ሒሳቡ አላህ ጋር ነው። ወማ ጀዓልናከ አላደረግንህም፣ ዓለይህም በእነርሱ ላይ ሐፊዛ ተጠባባቂ፣ ስለ እነሱ ተጠያቂ ወማ አንተ አለይህም ቢወኪል አንተም በእነርሱ ላይ ተጠሪ አይደለህም። ስለሚሰሩት ወንጀል አትጠራም አንተ።